አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ማርያም መቅደላዊት ወር በገባው በስድስት ቀን የምትታሰበው የወንዳን ያለምን ትንሣኤ ቅድማ ያየች የተመረጠች የቅድስት ማርያም መቅደላዊት ወርሃዊ መታሰቢያ ነው። ማርያም መቅደላዊት አስቀድሞ ጌታ ሰባት አጋንንት ያወጣላት ደግ እናት ናት። ከዚያ ጀምራ ጌታን ተከተለችው። እነዚያ መክፎ አጋንንት መንፈሰ ትንቢት፣ መንፈሰ ጽርፍት ወይም ስድብ መንፈሰ ቅንአት መንፈሰ ትውዝፍት ዝፍት ወይም የምንዘርና የምንንትር ጌጥ የማድረግ መንፈሰ ዝሙት መንፈሰ ሐሜትና መንፈሰ ሐሰት ነበረባት። ከሁሉም ሐዋርያቶች እንኳን በፊት ለመጀመሪያ ጊዜ ትንሣኤውን የገለጠላት እጅ ግድለኛ ሴት ነች። የሳምንቱን በፊተኛው ቀን መቅደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። ማርያም ግን እያለቀሰች ከመቃብሩ በስተ ውጭ ቆማ ነበረ። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክት ነጫጭ ልብስ ለብሰው ኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላኛው በግርጌ ተቀምጠው አየች። ኢየሱስም ቆሞ አየች። እነሱም አንቺ ሴት ስለምን ታለቅሻለሽ? አሏት። እርሷም ጌታዬን ወስደውታል ወዴት እንዳኖሩት አለቅም አለቻቸው። ይህን ብላ ወደኋላ ዘወር ስትል ኢየሱስ ቁሞ አየችው። ኢየሱስም እንደሆነ አላወቀችም። አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት፣ ጌታ ሆይ አንተ ወስደኸው እንደሆነክ ወዴት እንዳኖርከው ንገረኝ፣ እኔው ወስጄ ሽቶ ቀባው ዘንድ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሚውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ አምላካችሁ አረጋለው ብሏል ብለሽ ነገሪያቸው አላት። መቅደላዊት ማርያም መጥታ ጌታ እንዳየች ይህንን እንዳላት ለደቀ መዛሙርቱ ነገረቻቸው። ዮሐንስ ምዕራፍ 20 ቁጥር 1 እስከ 8። ከጌታ እርገት በኋላ በጽርሐ ጽዮን መንፈስ ቅዱስን ከሐዋርያት ጋር ተቀብላ ወንጌልን ሰብካለች፣ ብዙ ሴቶችንም ወደ ሃይማኖት መልሳለች። ማርያም መቅደላዊት ቆጥሯ ከ36 ቅዱሳን አንስት ወገን ነው። ይህች ሴት ስለ ክርስቶስ እየመሰከረች ስታስተምር ስድብና ግርፋት ደርሶባታል። ከዚያም ከብዙ ተጋድሎ በኋላ በዚህ በነሐሴ ስድስት ቀን ቀን ተጋድሎዋን ፈጽማ በሰማዕትነት አረፈች። መድበለ ታሪክ የቅድስት መቅደላዊ ማርያም የጸሎቷ በረከቷ አይለየን። ስታርሴማ ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች። ምሳሌ ምዕራፍ 30 በቁጥር 31። ቅዱስ ስታርሴማ እግዚአብሔርን የምትፈራ በቅዱሳን ሰማዕታት ማኅበርና በገነት በሮች የህይወት ፍሬ ያፈራች ሰማዕት ናት። የምድር ሀብት ጌጥ ብሎም የንጉስ ሚስት ንግሥት መባልን ሁሉ እምቢ ብላ ለምድርም ለሰማይም ንጉስ ለሆነው ለኢየሱስ ክርስቶስ የተሞሸረች ስለ እርሱም በነፍሷ መከራን የተቀበለች በጸይት ሰማዕት ናት። በብዙ መከራና ስቀይ የእግዚአብሔር መንግስት ልንገባ ይገባናል እንዳለ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ቅድስት አርሴማም የመከራውን ሸክም የእሳቱንም ዋእይ ታገሰች። ስለዚህም መንግስተ ሰማያትን ወረሰች። እርሷ ከድንግል ማርያም በታች ከሴቶች ልጆች ትበልጣለችና፣ በዚህ በዚህች ቅድስት ሰማዕት አርሴማ ጸሎት የሚታመን ብፁዕ ነው። መታሰቢያዋን በጣንና በመስዋዕት የሚያደርግ ብፁዕ ነው። ስለ ቅድስት አርሴማ እንጀራና ጽዋ ውሃ ለድሃ የሚሰጥ ብፁዕ ነው። በዚህ ዓለም በስጋው መዳንን እጥፍ ድርብ ያገኛል፣ የሚመጣውንም ዓለም መልካም ዋጋና የማያልፈውን ሕይወትን ፈጽሞ ያገኛል። ጌታችን ኢየሱስ ክርስቶስ በወንጌል ቃል በነቢይ ስም ነቢይን የሚቀበል የነቢይን ዋጋ ያገኛል፣ በጻድቅ ስም ጻድቅን የሚቀበል የጻድቃኑን ዋጋ ያገኛል። በስሜና በደቀ መዝሙር ስም ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ያጠጣ፣ እውነት እላችኋለሁ በሰማያት ዋጋውን አያጣም ብሏልና። ማቴዎስ ምዕራፍ 10 ከቁጥር 40 እስከ 42። የእናታችን ቅድስት አርሴማ በረከቷ ይደርብን አሜን። አርሴማ፣ አርሴማ፣ ቅድስት ሰማዕት ሞገስ አግኝተሻል በክርስቶስ ፊት መነኰስ አባ ቴዎድሮስ። ሰኔ ስድስት በዚች ዕለት ከእስክንድርያ ከተማ የሆነ መነኰስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቈስጠንጢኖስ በነገሠ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ አገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያው ቅዱስ አትናቴዎስም ከመንበሩ አሳደደው። ይህም አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምእመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምእመናን ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ተገደሉ። ከዚህም በኋላም አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸነፋቸው ከቅዱሳን መጻሕፍትም ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበረ ያን ጊዜ ይህንን መነኩሴ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ እንዲሁም አደረጉበት ግን ምንም ምን ጉዳት አልደረሰበትም ከዚያም በኋላ ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉበት ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ እራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። ሶስት አክሊላትንም ተቀዳጀ፣ አንዱ ድንግልናውን ጠብቆ ስለመነኰሱ፣ ሁለተኛም ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህም በኋላ ምእመናን የተቆራረጡና የተበታተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህም ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎች ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት በጸሎት መጽሐፋቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ቴዎድሮስ ሰማዕት ጸሎት ይማረን፣ በረከታቸው ይደርብን ለዘላለሙ አሜን። ቅዱሳን አውሳብዮስ፣ ታማን፣ ሐርዋግና ለባኮስ ዳግመኛም በዚች ቀን ቅዱሳን አውሳብዮስ፣ ታማን፣ ሐርዋግና ባኮስ የተባሉ የሀገረ እስና አራት መኳንንት የዕረፍታቸው መታሰቢያ ነው። እኒህ ቅዱሳን ለእስና ሀገር ምሰሶዎቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድኆችና ምስኪኖች ይመጸውቱ ነበረ። ወደዚያች ሀገርም መኰንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን ክብር ይግባውና ሰማይንና ምድርን በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጽ በፊቱ እየጮኹ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚያም በኋላ ራሶቻቸውን በሰይፍ ቆረጠ፣ የሰማዕትነት አክሊልንም ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። የሚነበቡ መልእክታት ሁለተኛው ቆሮንቶስ ምዕራፍ ዘጠኝ እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሁን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞች እለምን ዘንድ እንዲያስፈልገኝ አሰብሁ። ይህንንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና። እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግዴታ አይደለም። በተነ ለምስኪኖች ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሬው ዘርን ለመብልም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆንን ልግስናን ሁሉ እንድታሳዩ በሁሉ ነገር ባለጸጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እን መታዘዝ እነሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። የዕቆብ ምዕራፍ አንድ በፈተና የሚጸና ሰው የተባረከ ነው፤ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወት አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፤ እግዚአብሔር በክፉ አይፈትንምና፣ እሱስ ራሱስ ማንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያም በኋላ ምኞት ጸንሳ ኃጢአትን ትወልዳለች አጽያትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞች ሆይ አትሳቱ። በበጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ፣ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ስለ መስማት የፈጠነ ለመናገር እየዘገየ ለቁጣ እየዘገየ ሁን። ሐዋርያት ሥራ ምዕራፍ አምስት በዚያን ጊዜ አዛዡ ከሌሎቹም ጋራ ሄዶ አመጣቸው፣ በኃይል ግን አይደለም ሕዝቡ እንዳይወግራቸው ይፈሩ ነበርና፣ አምጥተውም በሸንጓ ቆሟቸው ሊቀ ካህናቱም በዚያ ስም እንዳያስተምሩ አጥብቆ አ አዘዛችኋ አላዘዝኋችሁምን? እነሆም ኢየሩሳሌምን በትምህርታቸው ሞልታችኋል። የነዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አለው፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጡ ዘንድ ራስም መድኃኒት አድርጎ በቀኝ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እነሱም ሲሰሙ በጣም ተቆጡ፣ ሊገድላቸው ማሰቡ በተነ ለችግረኞችም ሰጠ ጽድቁም ለዘላ ዓለም ይኖራል፣ ቀንዱ በክብር ከፍ ከፍ ይላል። መዝሙረ ዳዊት መዝሙር 111 ከቁጥር 9 እስከ 10። ሉቃስ ምዕራፍ 12። አንተ ታናሽ መንጋ መንግስትን ልሰጣችሁ የአባቶችም በጎ ፍቃድ ነውና አትፍሩ፣ ያላችሁን ሽጡ መጡቱም ስጡ ሌባ በማይቀርብበት ልብም በማያ ጠፋበት በሰማያት የማያልቀው መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያውኑ እንዲከፈቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎች ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁ ናቸው። እውነት ላችኋለሁ፣ ታጥቆ በማእድ ያስቀመጣቸው ቀርቦም ያገለግላቸዋል። ከሌሊት በሁለተኛውም ወይም በሶስተኛው ክፍል እጥቶ እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁ ናቸው። ይህን ይህ ግን እወቁ፣ ባለቤት ባለቤት በምንም ሰዓት ሌባ እንዲመጣ ሲያውቅ ኑሮ ቢያውቅ ኑሮ በነቃ ቤቱንም እንዲቆፍር ባልፈቀደ ነበረ። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማያስቡበት ሰዓት ይመጣልና። አሚን ወስብሐት ሳፌ ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን።